ያለምንም ፓምፕ በተፈጥሮ ግፊት ወደ ላይ በመውጣት ለዓመታት ሲፈስ ቆይቷል። በበረሃ ውስጥ መሬቱን እያራሰ ቢጓዝም የአካባቢው ማህበረሰብ አርብቶ አደር መሆኑ ውሃውን ከመጠጣት ለእንስሳቶችም ከማጠጣት ያለፈ ሲጠቀሙበት አልነበረም። ከቅርብ ዓመታት ወዲህ ግን አርብቶ አደሩ ያገኙት ግንዛቤ በተሰጣቸው እውቀት አርሶ ማደር የሚችሉበት እድል ተፈጥሮ አምራች መሆን ችለዋል። ከዚህ በፊት ስለ ግብርና የማውቀው ነገር የለም። አርብቶ አደር ነበርኩ። አሁን ባገኘነው ድጋፍና እውቀት በግብርናው ተሰማርተን ኑሯችንን የተሻለ ለማድረግ ችለናል። በአንድ በኩል ከብቶቻችንን እያረባን፣ በሌላ በኩል ደግሞ በግብርና ምርት እያመረትን ነው። በሲቲ ዞን ያሉ አርብቶ አደሮች በአካባቢያቸው ያለውን የከርሰ ምድር ውሃ በመጠቀም የሽንኩርት ምርት እያመረቱ ይገኛሉ። አሁን ላይ ከእርባታው ጎን ለጎን ከፊል አርሶ አደር በመሆን በዋናነት ሽንኩርት፣ በተጨማሪነት ደግሞ ሐብሐብ፣ ቲማቲም፣ ቃሪያ በማምረት ሕይወታቸውን በመለወጥ ላይ ናቸው። በዞኑ 1442 ሄክታር እየለማ ሲሆን ከዚህ ውስጥ ታዲያ 1228 ሄክታሩ በሽንኩርት ተሸፍኖ ምርቱም በመሰብሰብ ላይ ይገኛል። ኢንሻላ ወደ ግብርናው በቅርብ ጊዜ ነው የገባሁት፣ ግን በኑሮይ ላይ ትልቅ ለውጥ እያየው ነው። ሽንኩርትም ሐብሐብም አመርታለሁ። አሁን ላይ ወደ ገበያ እያቀረብኩ ነው። እዚያ አካባቢ ለመጀመሪያ ጊዜ እርሻ ሲገቡት መጀመሪያ የሰሩት ሽንኩርት ነው። ሽንኩርት ደግሞ በአጭር ጊዜ ነው የሚደርሰው፣ ወደ አሁኑ ገበያ ይደርሳል። ወደ አሁኑም ሰው ለማትረፍ እንትን እንትን ይመቻል ማለት ነው። ስለዚህ ሽንኩርት በብዛት የሚመረተው ከመቶ ዘጠና ፐርሰንት እዚ አካባቢ የሚመረተው በሽንኩርት ነው። ሁለተኛ ሌላው ሌሎች ፊችቴብልም ያመርታሉ ሐብሐብ ያመርታሉ ቃሪያም ትማንትም ያመርታሉ። መንግስት በክልሉ ትኩረት ሰጥቶ እየሰራበት ካለው ስራ አንዱ የአርብቶ አደሩን ህይወት መለወጥ የሚያስችሉ የመስኖ ስራዎችን መስራት ሲሆን፣ በሲቲ ዞንም በአካባቢው ያለውን የከርሰ ምድር ውሃን ለመስኖ በማዘጋጀት አርብቶ አደሩን ከፊል አርሶ አደር የማድረግ ስራ እየተሰራ ነው። በዚህም በዞኑ የኩለንና ሀረዋ የመስኖ ፕሮጀክት ስራ ተጀምሯል። ፕሮጀክቱ በ2019 ይጠናቀቃል ተብሎም የሚጠበቅ ሲሆን 848 አባወራዎችን ከፊል አርሶ አደር በማድረግ ይበልጥ ተጠቃሚ የሚሆኑበትን እድል ይዞ እንደሚመጣም ይታመናል። ይህን ፕሮጀክት ከተጠናቀቀ በኋላ በዘመናዊ መልክ እንዲህ ያለሙት ነው። ስፕሪንክለር ኢሪጌሽን እንደዚህ የሚሽከረከረው ስፕሪንክለር ያው ሞደርን ኢሪጌሽን ሲስተም ነው። ስፕሪንክለር እሱን እየተሰራ ነው ያለው። አንዳንድ ቦታዎች ደግሞ በኮንክሪት ካናል እንዲሰራ ነው እየተሰራ ነው ያለው። ይህንን ፕሮጀክት አሁን በጥሩ ደረጃ ላይ ነው ያሉት። አሁን ጉድጓዶችን ፓምፕ ቴስት እየተደረገ ነው። ድጋሚ እየተጠረገ እየተስተካከለ ውሃ መልክ እያዜ ነው ያለው። በፊት ከቦታ ቦታ በመዟዟር ነበር ህይወታችንን የምንመራው። ይህንን ስራ ከጀመርን ግን አንድ ቦታ ሆነን ኑሯችንን የተሻለ ለማድረግ ችለናል። ይህ ዘመናዊ የመስኖ ስራ ከተጠናቀቀ የተሻለ ምርት ለማግኘት ይረዳናል ብለን ተስፋ እናደርጋለን። የሚሰሩት ፕሮጀክቶች ይበልጥ ምርታማ እንድንሆን ያግዙናል ብዬ ተስፋ አደርጋለሁ። አሁን ላይ የምናመርተው ሽንኩርት፣ ቲማቲምና ቃሪያ ነው። ፕሮጀክቱ ሲጠናቀቅልን ግን ሌሎች ሰብሎችን በመዝራት ውጤታማ ለመሆን ዝግጁ ነን። በክልሉ ሸበሌ ወንዝንና የከርሰ ምድር ውሃን መነሻ በማድረግ የአርብቶ አደሩን ኑሮ የሚያሻሽሉ የመስኖ ፕሮጀክቶች እየለሙ ነው። በእነዚህ የመስኖ ፕሮጀክቶችም የሽንኩርት ምርት በስፋት እንዲለማ ምቹ ሁኔታን መፍጠር ችሏል። ሽንኩርት ሶማሌ ክልል የሚመረተው ከበቆሎ ቀጥሎ ሁለተኛ ምርት ለማለት ይቻላል። በሀገር ደረጃ ደግሞ አማካይን ሄክተር ማምረት የሚቻለው ከፍተኛ ነው ለማለት የሚቻለው አንደኛ ሶማሌ ክልል ነው። ጥራትም ሶማሌ ክልል ነው። በክልል የግብርና ቢሮና የመስኖ ቢሮ የሚናግዛቸው የሸንኩርት ኢንፑት ግባቶቹ በክልል ደረጃ ነው የሚሰራቸው። ጤናም ደግሞ መጠበቅ ባለሙያ እንዲሰማሩ ነው የምናደርገው። ምርቱን ለማሳደግ አስፈላጊ ግዛ እያደረጋሉ። ዘንድሮ በመስኖ ልማት ከ67,000 ሄክታር በላይ መሬት በሽንኩርት መልማቱን የሚገልጸው የክልሉ ግብርና ቢሮ ከዚህ ውስጥ ከ4 ሚሊዮን በላይ ኩንታል ምርት መሰብሰቡን ጠቅሷል። ሽንኩርት በብዛት የሚመረተው እሱ በመስኖ አካባቢ ነው። በተለይ ሁለት ዞኖች ላይ ነው በደንብ በስፋት እየተመረተ ያለው ሸቤል ዞንና እዚ አሁን ያለንበት ፋፈን ዞን ላይ። ለምንድነው ሽንኩርትን በጣም እንደዚህ አስፍቶ የሚፈልጉት? አንደኛ ካሽክሮፕ በቀላሉ ገበያ የሚያገኝ ምርት ነው። ሁለተኛ እዚህ ጋር እየተመረተ ያለው ሽንኩርት አይነቱ ራሱ አይነቱ አሁን አንድ ጊዜ ሽንኩርት ሲመረት ከፐርሸቪል ጉድስ ነው የሚመደበው፣ ብዙም ከማይቆዩ ምርቶች መካከል ነው የሚመደበው። እኛ አካባቢ ግን የሚመረተው ምርት ሽንኩርቱ የቀላፎ ሽንኩርት ነው የሚባለው። ጠንካራ ነው፣ ደረቅ ነው፣ እንደ ድንጋይ ነው፣ ምንም አይሆን። በቀጣይ የሽንኩርት ምርቱን ለማሳደግና አርብቶ አደሩን ይበልጥ ተጠቃሚ ለማድረግ ዘመናዊ የመስኖ ስራዎች ላይ ትኩረት ተደርጎ እየተሰራ እንደሚገኝም ነው የተመላከተው።